ኢየሱስ ነቢይ ነው ብዬ ቢመሰክር ብዙዎች ለደበቁት ለታፈነው ምስጥር ለኢየሱስ ማንነት መልስ ስላጣችሁ ወደ ረሱል ስድብ ለምንስ ዞራችሁ? በሦስተኛ ደረጃ እኛ ስለ ነቢዩላህ ኢሳ አለይሂ ሰላም ወይም ኢየሱስ ክርስቶስ ብሎ ሰዎች የምጠሩት የምናወራበት ምክንያት ምንድን ነው ከተባለ በመረጃ በማስረጃ ከተለያዩ የሃይማኖት መጻፎች ባገኘነው መረጃ ላይ ተንተርሰን ዓለም ሁሉ ሊክዶ የማይችለው እውነታ ላይ ሆነን ነው። ነብዩላህ ኢሳ የአላህ ባሪያ ነው ስንል ከቁራም ብቻ ሳይሆን ከመጻፍ ቅዱስም ትንቢተ ኢሳያስ ምዕራፍ 42 ቁጥር አንድ ላይ ፈጣሪ ባሪያዬ ብሎ የጠራ ነብይ መሆኑን በማስረጃ አስረግጠን እየተናገርን ነው። እሱ ብቻ አይደለም ነብዩላህ ኢሳ የአላህ ነብዩ ነው ስንል በማቴዎስ ወንጌል ምዕራፍ 21 ቁጥር 11 ላይ ባለው መስረጃ ነብዩ የናዝሬቱ ነብዩ ኢየሱስ ክርስቶስ ብሎ ስሙ የተጠራ ነብይ መሆኑን በመረጃ አስደግፌኑ። እሱ ብቻ አይደለም በነብዩላህ ኢሳ ላይ እኛ የተላኮ ለአለም እዝነት ሳይሆን ለእስራኤል ህዝቦች ነው ስንል በማቴዎስ ወንጌል ምዕራፍ 15 ቁጥር 24 ላይ ከእስራኤል ቤት ለጠፉት በጎች በቀር አልተላኩም ብሎ ነብዩላህ ኢሳ አለይሂ ሰላም ለህዝቦቹ ያስተማረውን እውነታ

ለምን ከተባለ ኢየሱስ ክርስቶስ ተብሎ ተጠራ እንጂ ነብዩላህ ኢሳ ነው። ነብዩላህ ኢሳ ሃይማኖቱ ደግሞ እስልምና ነው። ነብዩላህ ኢሳ ሙስሊም ነው። ይሄንን የሚቃወም ሰው እስከ ዛሬ ድረስ አላገኘን። በአራተኛ ደረጃ እኛ እንደመጣቀሻ አድርገን የሌሎች ሃይማኖቶችን መጽሐፍ ማጥቀሱ ወይም ደግሞ ከዚህ መጽሐፍ ከብሉይ ኪዳን፣ ከአዲስ ኪዳን ብለን ማጥቀሱ እንደ ወንጀል አድርጎ የሚቆጥሩት ወገኖቻችን አሉ። ወገኖቼ ማወቅ ያለባችሁ አንድ እውነታ አለ። ነብዩላህ ሙሳ የተሰጣው ተውራት አምስቱ ኦሪት ተብሎ ሳይጠራ በፊት ሲያስተምር የነበረውም ተውሂድ ነው። ሲያስተምር የነበረውም እስልምና ነው። ነብዩላህ ሙሳ የኛ ነብይ እስከሆነ ድረስ፣ ለነብዩላህ ሙሳ የተሰጣው ህግ ደግሞ የኛ ህግ ነው ማለት እንችላለን ማለት ነው። እሱ ብቻ አይደለም። ነብዩላህ ኢሳ አለይሂ ሰላም የተሰጠው ኢንጂል ወይም ሰዎች ወንጌል ብሎ የሚጠሩት

ለነቢ ዒሳ የተሰጠው እንጂል አራት ወንጌል ሳይባል በፊት ለነቢዩላህ ዳውድ የተሰጠው ዘቡር መዝሙረ ዳውድ ሳይባል በፊት ወይም ደግሞ የዚን መጽፎች ጥቅል ይዞ ሰዎች የሚጠቀሙት መጽሐፍ ቅዱስ ሳይባል በፊት ለነብያቶቹ የተሰጡት ህግጋት ከፈጣሪ ስለመሆናቸው እናምንበታለን። እውነታ በነሱ ውስጥ ያለው ትምህርት እስልምናና የፈጣሪ አንድነት መሆኑን እኛ እናምንበታለን። ያንን ለኛ ነብያት የወረዱትን ህግጋት ቅሬቱ ያለበትን ቦታ ሄደን እንደ ሪፈረንስ ማጥቀሱ ለኛ መብት ነው። ለምን ከተባለ ነብያቶችም የተላኩት በእስልምና ነው። ሃይማኖታቸውም እስልምና ነው። እነሱ የነበሩት ሙስሊም ነው። ለሰው ያስተማሩት የፈጣሪን አንድነት ነው። እናታቸውን የገለጹት በአላህ ነብይነት ነው። በፈጣሪ ለፈጣሪ ባሪያ በማሆናቸው ነው ማለት ነው። የፈጣሪ ነብይን ብሎ ነው። ፈጣሪ ባሪያዎችን ብሎ ነው። ስለዚህ የእነዚህን ነብያቶች ኡነታ ለዓለም ማስተማር መብታችን ነው። አንድ ሰው ግን ስለ ረሱል አለይሂ ሰላቱ ወሰለም ውዴታ ሳይሆን ጥላቻን ለማግለጽ መስረጃም ከመጻፍም የኔ ነው ብሎ ሳይሆን የነሱም ብሎ ወይም ደሞ ቅጥፈቲን በነብያችን ላይ ለማናገር ሃይማኖቱ አዞኛል ብሎ መስረጃ ማቅረብ ሳይችል ህዝባችን ላይ ወጥቶ ያለውን የሰላም ሁኔታ ያለውን የህዝባችን አንድነት ተባብሮ የማኖሩን ሁኔታ ለማፍረስ ብሎ ይሄንን በረሱል አለይህ ሰላቱ ወሰላም ቅጥፈት ማናገር ሰላሚን፣ አለማፈለግ ወይም ደሞ በነቢዩላህ ኢሳ ላይ የተቀመጠውን እውነታ ለማደበቅና ሀቅን ለመቀበል የማምለጫ ዘዴ ማውጣት ነው እንጂ ትምህርትን ማስተማር አይደለም። ትምህርትን ማስተማር ከፈለገ ነቢዩላህ ኢሳ እኛ ወደን እንደምናስተምሮ ረሱልን አለይህ ሰላቱ ወሰላም ወድጃቸዋለሁ ብሎ ማስተማር ከቻለ እኛ ነቢዩላህ ኢሳን አለይሂ ሰላም ብለን ስማቸውን ስንጠቅስ እያከበርናቸው ላልሳቸው ያለነው ውዴታ እየገለጽን እንደምናስተምረው ረሱል አለይሂ ሰላቱ ወሰላም ያለውን ውዴታ መግለጽ ከፈለገ ያንንም ለማስተማር ራሱ መጻፈ አዘኛል ብሎ ከራሱ መጻፍ ስለ ረሱል አለይሂ ሰላት ወሰላም የተሰጣው ማብት ማምጣት ከቻለ ነው እንጂ ዝም ብሎ በረሱል አለይሂ ሰላት ወሰላም ላይ ተነስቶ ቅጥፈትን ማውራት አያስፈልግም። ስለዚህ በዓለም ላይ ያላችሁ ወገኖቼ የሌላ ሃይማኖት ተከታይ ሆናችሁ ሙስሊም ያልሆናችሁ ወገኖቻችን፣ እኛ የሰላም ናፋቂ ነን፣ የአንድነት ሰባኪ ነን። ሰዎችን ወደ ዘላለማዊ ህይወት የሚመጡበት መንገድን ስናስተምር የሌላውን ሰው ሃይማኖት በማንቀፍ የሌሎችን መብት በማግፋት ሳይሆን ያለውን እውነታ ነው። ስለዚህ ኢየሱስ ነብይ ነው ብለን ስለመሰከም የተጠበቆን እውነታ ስላወጣን። ለዚህ አገላለጽ መልስ ያጡት ወገኖች ሰላምን ለማደፍረስ ብሎ የረሱልን ዓለይሂ ሰላቱ ወሰላም ስም በማይሆን መንገድ ለማንሳት ማሞከር ሌላ ዋጋ ያስከፍላቸዋልና። ሕግ ሕግ ነው። አንድ ሰው ባለው ሕግ ተጠቅሞ የሌላውን ሰው መብት ሳይጋፋ የራሱን ሃይማኖት የማስተማር ሙሉ መብት አለው። እኛ ስለምንወደው ነብዩ ነው እያስተማርን ያንለው፣ ስለ ራሳችን ነቢይ ነው እያስተማርን ያለ ነው፣ ስለ አመልንበት ክታብ ያንን ክታብ ቅሬቱ የት ነው ብለን ነው ሪፈረንሱን እየጠቀስን ያለ ነው። ይሄ ደግሞ መብት ነውና እኛ ያነሳነው ስለ መብት ጉዳይ ነው። ስለ መብት ማጠየቅ የማይችሉ መብትንም የማያውቁ ሰላምን ወዳድ ያልሆኑ፣ የሀገራችን ሰላም ለማደፍረስ የሚንቀሳቀሱት፣ በፖለቲካ የከሰሩት፣ በዚህ በኩል ለማሞኮር የመጡት፣ የሰላምን አዳፍራሽ የሆኑት፣ ሰላምን የማይወዱት፣ ሰላምን የማይፈልጉት ለሀገራችን ጸርና ለአንድነታችን ለእድገታችን፣ ለህዝባችን ደሞ የጋራ የማናኗሩን ሁኔታን ለማፍረስ የሚሄዱት አንጃዎች ትላንትናም ዛሬም ተቀባይነት የላቸውም። ስለዚህ ጥሪም በሰላም መንገድ ማድረጉ መብት ነው። የሰውን መብት ማግፋት ደሞ በህግ ያስቀጣል። ይሄንን ማንም ሊያውቆ ይገባል። ኢየሱስ ክርስቶስ ነብይ ነው፣ የተላከውም ለእስራኤል ነው